በእልፍ ቀለሞች ያሸበረቀች በአያሌ ባህሎች ያጌጠች በብዝሀ ቋንቋ የተሸመነች ናት። ኢትዮጵያም ይህን ልዩነትም በመደመር ድር ሸመና አስጌጠዋለች። ልክ እንደ ኢትዮጵያ ሁሉ እስያዊቷ ሀገር ማሌዢያም ማዳኒ ስትል ልዩነቶቿን የሀብት ምንጭ የአብሮነት መሠረት አድርጋ የዘለቀች ሀገር ናት። ጠቅላይ ሚኒስትር ዶክተር አብይ አህመድም እነዚህ የሁለት አህጉር ፈርጦች የሚጋሩትን የአብሮነት ብሄል እንዲህ ይገልጹታል። ማሌዢያ ማሌዢያ ልዩነት በራእይ ሲመራ የአንድነትና የስኬት ምንጭ እንደሚሆን ለዓለም አሳይታለች። እኛ ኢትዮጵያውያንም ይህን ራእይ መደመር ስንል እንጠራዋለን። መደመር የአብሮነት ኃይል ነው፣ ወይንም ልዩነታችንን ወደ ጥንካሬ የመቀየር አቅም ነው። ማሌዢያም የአብሮነት አቅም የሆናትን መሰል ብሂል ማዳኒ ስትል ትጠራዋለች። ታዲያ የኢትዮጵያ የአብሮነት ማሳያ የሆነው መደመርና የማሌዢያ የአንድነት ብሂል የሆነው ማዳኒ ከፖሊሲ በላይ ኃይል ያላቸው ናቸው። አንድነት ማለት ተመሳሳይ ሳይሆን አብሮነት ነው።

የደቡብ ምስራቅ ሲያዩቶ ሀገር ማሌዢያም በምጣኔ ሀብት ጎዳና ፍጥነትን መሰረት ስኬትን መዳረሻ አድርገው ከሚጓዙ ሀገራት መካከል አንደኛዋ ናት። ታዲያ የኢትዮጵያ እድገት ግስጋሴና የስኬት ዱካዎች ከሀገረ ማሌዢያ ጋር ሲደመር ጠንካራ አቅምን እንደሚፈጥር የሚያነሱት ጠቅላይ ሚኒስትር አብይ የሀገራቱ አጋርነትም ከሀገር የተሻገረ አህጉራዊ ትሩፋትን ይዞ እንደሚመጣም ያላቸውን እምነት ያነሳሉ። የባለፈው ዓመት የምጣኔ ሀብታችን እድገትን ላጋራችሁ እወዳለሁ። ባለፈው ዓመት የኢትዮጵያ ኢኮኖሚ የ9.2 በመቶ እድገት አስመዝግቧል። ይህ ስኬትም ካደረግነው የኢኮኖሚ ማሻሻያ የመጣ ነው። ኢትዮጵያና ማሌዥያ ጥልቅ የሆነ የኢኮኖሚ ማሻሻያ እያደረጉ ነው። ይህን ስልም ኢትዮጵያና ማሌዥያ ሌላ የሚጋሩት ጉዳይ መኖሩን ያስመለክተናል። ሁለቱም ሀገራት በቀጠናው መሪዎች ናቸው። ማሌዥያ በደቡብ ምስራቅ አስደናቂ እድገትና እንቅስቃሴ እያደረገች ያለች ሀገር ናት። ኢትዮጵያም በተመሳሳይ በአፍሪካ ቀጠና የአፍሪካውያን መንገድ ሆን በቀጠናው ከፍተኛ አስተዋጽኦ እያደረገች ትገኛለች። ታዲያ የሁለቱ ሀገራት አቅም ሲደመር ሁለት አህጉርን በማስተሳሰር በአግሮ ኢኮኖሚ፣ በፋይናንስ፣ በማኑፋክቸሪንግ እንዲሁም በቱሪዝም ዘርፍ ውጤታማ ስራን እንዲሰሩ ያግዛቸዋል። ማኑፋክቸሪንግ፣ ኢነርጂ ኤንድ ቱሪዝም ኢትዮጵያ ውጤትን ሽተው ስኬትን ማትረው ለሚመጡ ኢንቨስተሮች ሁሉ አሳሪ አሰራሮችን የበጠሰች ሀገር ናት። ታዲያ ማሌዥያውያን ኢንቨስተሮችም ፊታቸውን ወደ ኢትዮጵያ ያዞሩ እንደሆን ከዚህን መሰል ምቹ መደላድል የመቋደስ ከውጤት የመገናኘት እድልን እንደሚኖራቸው ከግምት ውስጥ በማስገባት መዋለ ንዋያቸውን በኢትዮጵያ ፈሰስ እንዲያደርጉም ተጠይቋል። ቱ አወር ማሌዥያን ለማሌዢያ ኢንቨስተሮች ኢትዮጵያ እንደ አጋር ትቀበላችኋለች። እዚህ ስትመጡም ለኢንቨስትመንት ምቹ የሆነ መደላደል የተፈጠረባት፣ ቁልፍ ዘርፎች ለኢንቨስተሮች ክፍት የሆኑባት፣ አሳሪ ሕጎች የተሻሻሉበትና ኢንቨስተሮችን እጇን ዘርግታ የምትቀበል ሀገር እንደምታገኙ ላረጋግጥላችሁ እወዳለሁ። ይህ ብቻ አይደለም፣ የእናንተ ኢንቨስትመንት በኢትዮጵያ በርካታ ትሩፋትን ይዞላችሁ ይመጣል። ከዚህም መካከል ሌላኛው ከ500 ሚሊዮን በላይ ደንበኞችን የሚያስተሳስሩ እንደ ኮሜሳ ያሉ የንግድ ትስስሮች ውስጥ እንድትገቡ እድልን ይፈጥርላችኋል። ለዚህም ነው በኢትዮጵያ የምታደርጉት ኢንቨስትመንት ሀገራችን ብቻ ሳይሆን ለአህጉርም የሚተርፍ የሚሆነው። ስድስት አስርተ ዓመታትን ያስቆጠረው የኢትዮጵያና ማሌዥያ ወዳጅነት ወደ ላቀ ምጣኔ ሀብታዊና ስትራቴጂያዊ ትብብር ለማሳደግ እየሰሩ የሚገኝ ሲሆን ለአርባ አመታት ያህል ተዘግቶ የቆየውን የማሌዥያ ኤምባሲ በኢትዮጵያ የማስከፈት እርምጃም የሀገራቱን ግንኙነት ለማጠናከር እየተወሰደ ከሚገኘው ጉዞ መካከል ነው። ዳግም በኢትዮጵያ የሚከፈተው የማሌዥያ ኤምባሲም ሀገራቱ ወዳጅነታቸውን ለማጠናከር ከወሰዱት ወሳኝ እርምጃ መካከል ነው። ይህ አጋርነትም ቀጠናውን ጨምሮ በሌሎችም የሚደነቅ ይሆን ዘንድ አጋርነታችንን ከዚህ በበለጠ መልኩ ማጠናከር ይገባናል። የምንፈጥረው ጥልቅ የሆነ ወዳጅነትና አጋርነትም በጋራ ብልጽግና እንዲሁም ነገን የተሻለ በማድረግ መንገድ ውስጥ ሊገለጥ ይገባል። ሁለት ምድር አንድ ጠንካራ ወዳጅነት ፍሬንሺፕ በአዲስ አበባና ኳላላምፑር መካከል የበረራ አገልግሎት የጀመረ ሲሆን የከተሞቹን ትብብር ለማጠናከርም የአስተዳደር ስምምነቶች ላይ መድረስ ተችሏል።